የሚባለው ይሄ ነገር እስከ መቼ ነው ዝም ተብሎ የሚታየው? ነገሩ ይህም ቤት ብትሉ የእነ ሀይሚን ቤት ብትሉ ከፈለጋችሁ አሳያችኋለሁ። መድኃን ያልምን ምላችሁ አሳያችኋለሁ ማለት ነው። አውቀዋለሁ ድብን አድ ማለት ነው። እና እዛ አካባቢ የተቀበልኩት ስልክ ቁጥር አለ። የእነ ሀይሚንም እያስኮታለሁ። ግን ሀይሚ እንደመጠሽ ብሩኬ ደግሞ ትናንት ይህን መኪና እየነዳ ምናምን እንደ መንገድ ላይ እንደሆነ ታውቃላችሁ አይደለም። ሁላቸውም ከቤት አላደሩም። ቤት አልመጡም የሚባለው። እኔ በጣም ነው የተናደድኩት። በጣም ማለት ነው ከሚባለው በላይ ማለት ነው። ማለት ሀይሚ እንዴት እንዴት ቤቷን ትታ ከሰው ቤት ታድራለች? እንዲህ ለምንድነው መስዋዕትነት የምትከፍይው? እንደዚህ የምትሆን ለምንድነው? ሰው ላለማስቀየም ብለሽ ሰው በቃ ለሰው ይሄ ነገር ይደረግበታል ከተባሽ የሚደረግበት አይነት መስሎሽ ያን ነገር ያደረግሽው። በጣም አዝኛብሻለሁ ሀይሚዬ። ማለት ቤትሽ ነበር መቀመጥ የነበረብሽ። እንዴት ከወንድ ቤት ትገቢያለሽ? ምን እንደሚያደርጉሽ እንዴት ታውቂያለሽ? የጎረምሳ ቤት ነው የተሻለ አይደለም። በቀደም ስንት ሆኖ እንደ ብሩኬ እንዳገኛቸው አራት ሆኖ ምናምን ያገኛቸው አይደለ? ከዛ ቤት አንቺን ብቻሽን በመሄድሽ በጣም ልታፍሪ ይገባሻል ሀይሚዬ ከምሬንም ነግርሽ እና እሱ እሱ ደግሞ አውቃኔ የተበቀለቻት ማለት በባለፈው ዳኒ ማለት ብሩኬ ስንት ሆኖ ነው ነረሙ ምናምን ሆኖ አራት ሆኖ ነበር አለ ቤት እንደዛ ሲንገራግራቸው የነበረ ያን ነገር ለመመለስ ያን ነገር ጠበቃን ለማድረግ ነው። ትናንት እንግዲህ ይሄን ነገር ሊያደርጉባት የቻሉት ሀይሚን ነይ በማለት ከይሄ ጠበቃ ነው የህግ አማካሪ ተብዬው ጋር ሆኖ እንግዲህ ዳኒ ምን እንደተፈጠረ አላውቅም፣ ምን እንደተሆነ አላውቅም። ብቻ ግን ስልኳ አይሰራም። እንደገና ደግሞ አልሄደችም። ሀያት ማለት ነው እነሱ ያሉት ወደ ፌጋ ወደ ነዋብሮሽ አካባቢ ምናምን ነው ነበዚ ወይ እነሱ አካባቢ ነው ያለሁት። የነ ቡርኬን ቤት ብትሉ የነ ሀይሚን ቤት ብትሉ ከፈለጋቸው አሳያቸዋለሁ። መድሃን ያል ምንምላቸው አሳያቸዋለሁ ማለት ነው አቀዋለው ልብ ናርኬ ማለት ነው እና እዚ አካባቢ የተቀበልኩት ስልክ ቁጥር አለ። ይህን ሀይሚንም ያስኩታለ ግን ሀይሚ እንዳልመጠሽ ቡርኬ ደግሞ ትናንት ይህን መኪና እየነዳ ምናምን እንደ መንገድ ላይ እንደሆነ ታቃላቸው አደለም። ሁላቸውም ከቤት አላደሩም፣ ቤት አልመጡም የሚባል ወሬ ሰምቻለሁ። አሁን በጠዋት ማለት ነው። እና በጣም ነው ልብ የተሰበረው። ከምሬንም ነው ምነግራችሁ እና እባካችሁ እነ ፍጬ፣ እነ መለኘው፣ እነ ሀቡ እባካችሁ ያለውን ነገር ብታስተካክሉላቸው አሪፍ ነው ብዬ ነው ማስቡ። ያለዚያ ግን ነገሮች እየከረሩ ነገሮች እየተባባሱ የእኔና የብሩኬ ግንኙነት በጣም የሆነ ለስ የሆነ እየሄደ ነው እና እባካችሁ በተቻላችሁ መጠን እንደኛ እኛም እንደናንተ የሆነ ማሽቃበጥ ነገር ይሄ እንደዚህ እንደዚህ ነው። ማነው? የሆነ መፍትሄ የሚሰጥ ማነው? ከማነው መፍትሄ ከማነው መልስ የሚገኘው? ለምንድን ነው ዝም የምትሉት? እስከመቼ ነው ዝም የሚባለው? ይሄ ነገር እስከመቼ ነው ዝም ተብሎ የሚታየው ነገር? ምን ያልገባኝ ምን ነው? እኛም ዝም ነው እናንተም ዝም ነው እና ማለት ነገሮችን እንፈታለን አቅም አለን ቤታቸውን ብናቀው ብላችሁ የምታስቡ ሰዎች ካላችሁ እኔን ጠይቁኝ። ከምር ነው እምነግራችሁ እነሱን ለማስታረቅ እነሱን ለማስማማት እነሱን አንድ አድርጋለሁ አቅም አለኝ የምታስቡ ሰዎች ካላችሁ እስከ ሰፈራቸው ድረስ ወስዳችኋለሁ እንዲሁም ደግሞ ስልክ ቁጥራቸውን የማታውቁ ሰዎች ካላችሁ ደግሞ ስልክ ቁጥራቸውን እሰጣችኋለሁ ማለት ነው እና በተቻላችሁ መጠን ሁላችሁም ከሀይሚ ጎን ሆኑ ከብሩኬ ጎን ሆኑ ዳኒ እና ሱሱ በጣም ትልቅ ሴራ እየሰሩባቸው ነው ያሉት፣ በሀይሚና በብሩኪ ማለት ነውና። እና የተቻላችሁን ያክል እናንተ መልፋት መጣር አለባችሁ ብዬ ነው ማስቡ። ሁላችንም ይሄ የአንድ ሰው ሁለት ሰው ኃላፊነት ወይም ግዴታ ሊሆን አይችልም። የሁላችንም ኃላፊነትም ግዴታም ሊኖርብን ስለሚችል ማለት ነውና ዝም ባልነው ቁጥር የእነሱ ርቀት እነሱ የሚያደርጉት ነገር ከአንድ አንድ ላይ የመሆናቸው እንትን ፕሮባቢሊቲ በጣም እየወረደ እየመጣ ያለው ማለት ነው፣ ገባችሁ? ከሁለት ሳምንት በላይ ሆኗቸዋል አይደለም። ቲክቶክ ላይ እንኳን ሜንሽን እንኳን አይደራረጉም ስም እንኳን ማለት ነው። እና በተቻላችሁት መጠን ነገሮችን ለማስተካከል መሞከር ያለብናል እንዴ መውደድ ማድነቅ ፕሮፋይል ማድረግ ማልቀስ ኦር የሆነ ነገር ማድረግ አይደለም መፍትሄ ነው ምፈልግ ያለብን ማለት ነው። ለነገሮች ሁሉ መፍትሄ ይፈልገን እነሱን አንድ የሚሆኑበት ሜቶድ ነው ማመቻቸት ያለብን እንጂ እኛም እንደነሱ ነሀቡም እንደዛ ዝም ብለን የሆነ ያልሆነውን ነገር እየቀባጠርን ሌላ ችግር ከምንፈጥረው ይልቅ ነገሮችን አስተካክለን አንድ እንዲሆኑ እንዲስማሙ ብናደርግ እንደኔ አሪፍ ነው ብዬ አስባለሁ። በዚህ ሀሳብ እንስማማለን እውነት ነው ብላችሁ የምታስቡ ሰዎች ካላችሁ ኮሜንታችሁን አስቀምጡልኝ። እኔም የራሴ መልስ መለስላችኋለሁ ማለት ነው እና በተቻለ መጠን አንድ ብናደርጋቸው አሪፍ ነው ብዬ ነው የማስበው ነው። ይሄ ጠበቃ ተብዬው ደግሞ በጣም ከባድ ነው። ይሄ የገንዘብ ስግብግብነት ነው ያላቸው አለ ጠበቃ ተብዬዎች፣ የህግ አማካሪ ምናምን እናንተ የሚፈልጉት ገንዘብ ነው፣ በቃ ከዛ ውጭ ምንም እንትን የሚሉት ተማርዋል ተማሩ፣ አወቅን። ይሄ ይሄ ዚኛው ፈርዳር የሚለውን ነገር እንትን አይለው እና አዲስ አበባ ላይ ደግሞ በጣም ከባድ ሆኗል። ከምሬ ነው ምነግራችሁ። የሆነ ወንጀለኛ ወንጀል ያጠፋ ምናምን ሰው እየታሰረበት ሀገር አይደለም፣ እውነት ለመናገር ማለት ነው። ማለት ዝም ብላችሁ በቃ ገንዘብ ይኖራችሁ ያን ሰው እንትን ለማለት የሆነ ትንኮሳ ነገር ምናምን፣ ልክ እንደዛ ነው እያደረጉ ያሉት እና ተቻላችሁ መጠን ይህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ መጨረቃ ኳ መሆን ቻርጅስ በቀጣይ ቪዲዮ ያለውን ነገር አጣርቼ እስከምመጣ ሰላም ቆዩ። ባይ እወዳችኋለሁ። አከብራችኋለሁ።